ይችላችሁ እኔ አንተ የሞተን ሰው ማግኘት እንችላለን። አፈር በፈሳል በኪስ ይዛ ልትዘር የምትችለው አደገብ ሐላ ሙስተሂል ሊሆን የማይችል ነገር ነው። የኡማው ጆሮና አይን የሆነውን ሀሩን ሚዲያ ጎን በመቆም አጋርነታችንን እናሳይ በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሀሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሠራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሠረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ዕድመ ዝግጅቱ ተጠናቋል። ልጆችን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ፣ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ፣ ኖቨምበር 15፣ ሰዓቱ ከ3 ፒ ኤም ጀምሮ፣ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 551 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። ቢበሉ ከወዲሁ የመግቢያ ትኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎች እና የሀሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪውር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሀሩን ሚዲያ ቦርድ እና ኢቨንት አስተባባሪዎች አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። በጎሮ አንቢያ መስጂድ ታላቅ የዳዕዋ ፕሮግራም ተካሄደ። በአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ጎሮ በሚገኘው የአንቢያ መስጂድ በወጣቶች ጀማ አዘጋጅነት ታላቅ የዳዕዋ ፕሮግራም ባሳለፍነው እሁድ ጥቅምት 9 2018 ዓመተ ልደት ተካሂዷል። ሙናፊቃን ማረጋገጫ ሲነግሯቸው አላ ተዕመኑኒ አላ ተዕመኑኒ ወአና አሚኑ መን ፊ ሰማ እንዴት አታምኑኝም እኔ የሰማዩ ታማኝ ሆኜ ሳለው እያሉ ነው ረሱል ዓለይሂ ሰላት ወሰላም። በብዙ መልኩ አላህ ከላይ መሆኑን የሚያሳዩ ቁርአናዊ ሀዲሳዊ መረጃዎችን መጥቀስ ይቻላል። ሁላችን የቀራን ያልቀራን የደገብ ነው። ያረስ የምናቀው ሰላትን ከረሱል ኬታ መጡ ተብሏል። ሁሉም በጅብሪል አማካኝነት ሲቀመሉ ሰላትን ግን ቀጥታ ከጅብሪል ጋር ቡራቅ መተባለ ፈረስ ከበይትላህ ወደ በይተል መድረስ ሄደው ከዛ ወደ ሰማይ አርገው እያንዳንዱን ሰማይ እያንኳኳ من انت انا جبريل ومن معك بعد محمد ارسل الله نبي يا رب اجواجه ማን ጅብርለኝ ከአንተ ጋር ማነው ያለ መሐመድ ተላከይሜ አዎ እያለ የአንደኛውን ሰማይ የሁለተኛውን ሰማይ የሦስተኛውን የአራተኛውን የአምስተኛውን የስድስተኛውን የሰባተኛውን ሰማይ እየተከፈተ እየተጠየቀ እየተከፈተ ነው የሄደው። መጨረሻ ላይ ግን ስድረተል ሙንተሃ ሲደርስ ከምድር ያለንም ከዚህ አልፈን መውጣት አንችልም። ከላይ ያሉ መላእክቶችም ከስድረተል ሙንተሃ አልፈ መውረድ አይችሉም። እዚህ ጋር ቶላ ነው ፈጣራዊ ኬላ ምን ይረካከረው እዚህ ጋር ነው እርሶ ግን በክብር እንግዳነት አላሽ ሆኖና ከማን ጋር ተደማመጡ የማን ንግግር ስሙ ያላህን ብሏቸው ስድረተል ሙንተሃ ደርሶ አመለጡ እንደ መንዙማው ያለቀቀው እውነታ ነው ማ ከዛ አለፉ ስድረተል ሙንተሃ ሲያልፉ ጀነታቸውን ጎበኙ የአምሳ ጊዜ ሰላት ነው ይዞ የመጡት የስንት ጊዜ ሰላት እህ የአምሳ ጊዜ ሰላት ነው ይዞ የመጡት። የተረሳ ዜና ሲወጡ በየሰማዩ ሁሉንም ነቢያቶችን የነቢያቶችን የሰው ዘሮችን አባት አደምን ሳይቀር እየዘየሩ መርሐበን ብለህ አክ ሳሌሕ እያሉ ነቢይ ሳሌሕ እያሉ እያናገሯቸው ነው የወጡት። ሲመለሱም እየተሰናበቷቸው እየመጡ ሙሳ ጋር ሲደርሱ ስንት ሰላት ታዘዝከ ነው ያሏቸው።

እኔ የመጨረሻ ውሳኔ ከወሰንኩኝ ማሻሻያ አይኖረውምና ዳግም እንዳትመጣ እንዳላቸው ነው የሚያሳይ። ከዛ ሙሳ ግን ዐለይሂ ሰላም አሁንም አልተው፣ ኧረ አሁንም አስቀንስ ነው ያሉት። ምን አይነት ጥብቅና እንደቆሙልን ልበያችሁ። እኔ ከጌታዬ አፍራለሁ አሉ ረሱል ዐለይሂ ሰላት ወሰላም። አልችልም ካሁን በኋላ ይጅ መጨቃጨቅ፣ አንዴ አስራ አምስት አንዴ አስር፣ አሁንም አምስት አሁንም አምስት አሁንም አምስት እያለ አርባ አምስት ሰባት ቀንሶልኝ አሁን የጠራውንም አምስት ቀንስ ማለት እንዳልችል አድርጎኛለህ። እኔ ውሳኔ የመጨረሻ ከወሰንኩ አይመለስም። ሁነ ኸምሱን ወሁነ ሁነ ኸምሱን ወሁነ ኸምሱን አምስት ናቸው። አንድ ባስር ተማስቶ አምስት ባስር ስንት ነው የሚመጣው? አምሳ አጅር ታገኛለህ። በቃ ከአሁን በኋላ ድጋሜ እንዳጨቀጭቀኝ የሆነ ነገር መልክት አስይዞኝ ነው የመጣው ከአሁን በኋላ አልደፍርም ብለው ነው የመጡት ረሱል አለይሂ ሰላቱ ሰለም የተሳሳተ ግንዛቤ የሞተ ሰው ጠቀመው ነው ሙሳ ሊሉክ ይችላል። ላ ይሄ የተሳሳተ ግንዛቤ ነው። ነው ምንለው ሙሳ የጠቀመው በአላህ ቁድራ በተአምርነቱ አገናኝቷቸው ነው። እኔ አንተ የሞተን ሰው ማግኘት እንችላለን። ካገኙ ነው ሰው እንተዱሁ ላይ የስመዑ ዱዓአኩም ወለው ሰሚዑ እስተጃቡ ነው መስተጃቡ ነው መስተጃቡ ለኩም እንደውት የሞቱ የተከበሩ አካሎች አይሰሙአችሁም ቢሰሙም ከአይመልሱል አይመልሱላችሁም ማለላ። ታዲያ ነው ሙሳ ለረሱል ይኸው ለእኛ በአላህ ቁድራ ሰማይ በሚባለው ሀገር ስልክ ይዞም ማይሆን ነገር ነው። የተሳሳተ የወደቀ ግንዛቤ መሆኑን ሊዘነጋ አይገባም። የሞተ ሰው ከኔ ካንተ ይፈልጋል እንጂ ከሱ እንድንፈልግ አልተደረገም። ሰላሙ ዓለይከ አዩሃ ነቢይ ረሕመቱ ላህ ወበረካቱ አሰላሙ ዓለይና ወዓላ ዒባድ ላህ ሳሊም ብለም እኮ ለኛም ለገታ ግባሪዎችም በየሰላቱ ተሸጉድ ላይ የለመን ነው ይህ በሆነበት እኔት ነው ማች ይጠቅመኛል ብላ ልትዋደቅ እና አፈር ልትበላ አፈር በፈስሳል በኪሲ ይዘ ልትዘር ምትችለው አደገን ሀዛ ሙስተሒል ሊሆነ የማይችል ነገር ነው። እኛ የአላህ ራሕመት እንዳይኖር በአላህ ላይ ማጋራት እንቅፋት ነው። የአላህ ራሕመት እንዳይኖር አለመተዛዘን፣ መጨካከም ሌላው እንቅፋት ነው። የአላህ ራሕመት እንዳይኖር መሸያየጥ ሌላኛው እንቅፋት ነው። በተቻለን መጠን ሽርክ የሚባለ ወንጀሉን እንደ ቀላል መዳፈር የለብንም። በዳዕዋ ፕሮግራሙ ላይ ሼክ መሐመድ ሐምዱ መተዛዘን በኢስላም በሚል ርዕስ ሰፊ ዳዕዋ ያደረጉ ሲሆን ኢስላም በምድር ላሉ ፍጥረታት በሙሉ እዝነትን ያስተማረ ዲን በመሆኑና መተዛዘን የኢስላም አንዱ አካል መሆኑን አንስተው እርስ በርስ በመተዛዘን አስፈላጊነት ዙሪያ ሰፋ ያለ ዳዕዋ አድርገዋል። አራሂሙና የርሐሙሁም ወርህማን፣ አዛዦች አዛዩ ያዝንላቸዋል የሚላል

የተሾመ ሰው ላይ ዱዐ አደረጉ። ላስተካከለው መረቁት፣ ያበላሸውን ረገሙት ነው። ብዙ አጋጣሚ ኃላፊነት ላይ ያለን በሙሉ በባለቤትነት በባልነት በሚስትነት በሰራተኝነት በኮሚቴነት በእድር አመራርነት እንበል እድሩን ሕጋዊ ማድረግ አይደለም እና በመጅልስ ተዋረድ ባለሥልጣነት፣ በመንግስት ቢሮ ያለን በሙሉ የኃላፊነት ባለቤቶች እንገባለን። ረሱል ዓለይሂ ሶላቱ ወሰላም ዱዐ አደረጉ። አንድ ቀን ምን ብለው ዓይነት ፈሸቀ አለይህም እያስተዳደረ ሳለ ያሰቃየ እየመራው እየገዛው ያለው ያስተዳደረው ያለውን ህዝብ ያሰቃየን ሰው ረሱል አለይሂ ሰላቱ ወሰላም ረገሙ። ደግሞ በምን እንዳሰቃየህ አላህ ያሰቃየህ ብሎ ማለት ነው። ምን አሉ ተሸቃ አለህም ያሰቃያቸው መግቢያ መውጫ ያሳጣቸው ከሆነ ፈሽኩካለይ እሱንም አንተ አስቸግረው ወይ በጤናው ወይ በሀብቱ ወይ በዘሩ ወይ በዱኒያ ወይ በአራ አሰቃየዋሉ። ረሱ ላ ወሰላም ሱብላ የአንቢያ መስጂድ የዳዕዋ ፕሮግራም ላይ ተገኝተው ዳዕዋ አደረጉት። ሌላኛው ሼህ ሙሐመድ ሙስጠፋ የኢልም ትሩፋት በኢስላም በሚል ርዕስ ዳዕዋ አደረጉ ሲሆን ኢስላም ከሸሪያዊ እውቀቶች በተጨማሪ ዓለማዊ እውቀቶችን መማር አጅር እንደሚያስገኝና የተለያዩ እውቀቶችን በመማር ኡማውን ከፍ ማድረግ እንደሚገባ ገልጸዋል። ኢስላም ለእውቀት የሰጠው ቦታ የላቀ ነው። የዚህ ማሳያ ምንም ማብራሪያ ሳያስፈልግ አላሁ ረቡል ዒዘቲ ወልጀላል ነቢዩ ሰለላሁ ዓለይሂ ወሰለም ነቢያን ኡሚየን ላ የቅረኡ ወላ የክቱብ አድርጎን ላካቸው ናቸው። አይጽፉም አነቡ ያ ሙያቸው አይደለም። ሆኖም ግን ቃለ ለሁ ላቡዳ አን የኩነ ቃሪአን ወላቡዳ አን የኩነ ካቲበን ሊጥቃባል ዘንዳ አንብ ይባል ያነበበ ከዚህ ቀደም ያለው የሚጽፍ የተጻፈ የሚያነብ መሆን መቻል አለበት። አላሁ ረቡል ኢዘት ይወልጀላል እ

የዳዕዋ ፕሮግራሙ ላይ የለሚኩራ ክፍለ ከተማ መድሊስ አመራሮች መሻይሆችና ኡስታዞች እንዲሁም የአካባቢው ህዝበ ሙስሊም ተገኝቷል። ሐሩን ሚዲያ በጎሮ አንቢያ መስጅድ መስጂድ ተገኝቶ የሰራው የዳዕዋ ዘገባ የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበርን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሩን ሚዲያ ኡማው ጆሮና አይን የሆነውን ሐሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሐሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሠራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ዕድመ ዝግጅቱ ተጠናቋል። ልጆችን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ፣ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒ ኤም ጀምሮ፣ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 551 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። እቢ በሉ። ኮዲሁ የመግቢያ ቲኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎች እና የሃሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪውር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሃሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሃሩን ሚዲያ